ለፊልም ሰሪዎችም ሆነ ለፊልም ወዳጆች እንዲህ ያለው ቀን የደስታ ነው። የተደከመበት ስራ ለአደባባይ የሚበቃበት፣ ተመልካችም አዲስ ነገር የሚያይበት ዕለት ነው። በኤልያስ ረዋም ተጽፎ በአማሃዱ ጎማ ፀሐይ የተዘጋጀው 11ከ59 የተሰኘ ፊልም በአሳለፍነው ሳምንት ለምረቃ ሲበቃም በፊልሙ ለተሳተፉም ሆነ ለፊልም አፍቃሪያን ልዩ ድባብ ነበረው። በምረቃ ስነ ስርዓቱ ላይ አምባሳደር ዲና ሙፍቲ በክብር እንግድነት ተገኝተዋል። መቼቱን ሙሉ ለሙሉ ሐዋሳ ላይ አድርጎ የተሰራውን ይህንን ፊልም ሰርቶ ለማጠናቀቅ የሁለት ዓመት ጊዜ ወስዷል። የፊልሙ ርስ 1159 የተባለበት ምክንያት የሁለት ጆርኒዎች ማለት ከላይትድ ከሆነ እንትን ወደ ዳርክ ወደሆነ አይነት ጆርኒ ስለሆነ ፊልሙ መሀል ላይ ያለውን ስትራግል ይገልጻል ስላሰብ ነው። ምክንያቱም 12 ታት ሲሆን ስለሆነ ወደዛ ፌዝ የናይት ፌዝ ምንትን የሚለው ያቺ ታይም ሞር ሰስፔንስ ታይም ስለሆነች እንደለዛ ነው። ሊሳደር ስክሪፕቱን መጀመሪያ ሲያገኘው ለመነሳት እድል ሰጠኝ ለማሰብ እንግል ሰጠኝ ያንበብሽው በጣም ብዙ ሀሳብ እየተሰበ ያደረች በጣም ብዙ አይነት እይታዎች ውስጥ የክፍት ኦፕን የሚባሉ ድርሰቶች አሉ የክፍት የሆኑ ድርሰቶች የራስሽን ሀሳቦች እየሞላሽባቸው እየተሰበያቸው ነው እነሱ እንደዚህ አይነት ድርሰት ስለነበረ በጣም ወድጄው ነው የተቀበልኩት ታጥቀኝ ነበር ደስ የሚል ምሽት ነው ማሳለፍ ነው ያኔ ጥሩ ጊዜ እንድናሳልፍ አራት ሚሊዮን ብር ወጪ በተደረገበትና አንጋፋና ጀማሪ ተዋንያንን ባሳተፈው በ1159 ፊልም ላይ ሙሉ አለም ጌታቸው፣ ካሳሁን ፍስሐ፣ ማንዴላ ዘላለም፣ ይታገሱ፣ መቅደስ ጌታሁንና ሌሎችም በትወና ተሳትፈውበታል። ተዋና መረጣ ላይ በወንዱ በኩል አልተቸገርኩም። ምክንያቱም ሊመስልልኝ የሚችለው ካራክተር እኔ ስክሪፕቶ ሳስተካክለው ሳነበውም የሚመስለኛ አምሮ ውስጥ የመጣልኝ ካራክተር አንድ ሰው ነው። ሴቷን ካስት ለማድረግ ደግሞ አንደኛ አዲስ ኦፖርቹኒቲ ለመስጠት እድሉ ታገኝ ጥሩ ነው። ሁለተኛ ደግሞ ካስቷን ተመስለኝ ነበር። ኮንተንቶቿ ላይ ያሉ የሆኑ ስሜቶች አሉ እና የካራክተሯን የሚመስሉ ስሜቶች እሱ ስለ በደንብ ነው የሚጋባው። ይሄኛውን ነገር ብጨምርላት በደንብ ይጋባባታል ብዬ ስላሰብኩ ካስት ያደረኳት። ለመጀመሪያ ጊዜ የተቀበልኩት የፊልም ስክሪፕት ነው እና መጀመሪያ ስክሪፕቱን የተቀበልኩት እኔም ስክሪፕቱ ስላልገባኝ በጣም ኮምፕሊኬትድ ነው እና ካራክተሯ በጣም ደስ ትላለችና ብዙ የምታሳያቸው የተለያዩ ባህሪያት አሉ እና አክቲንጉ ትንሽ ከበድ ማለቱ ለእኔ ደስ ስላለኝ ነው የተቀበልኩት። አፈቅርሻለሁ፣ ቅዱስ ፍቅራችን፣ የተከለከለ ፕሮዳክሽን ላይ ኔክስት ዴይ በቃ ቤተሰብ ነሽ የመጀመሪያ ቀን ነው እንትን የምትዩና አዋሳ ደግሞ ሲሆን ይሄ ክፍለ ሀገር ሲሆን ስብስብ ስለምትይ ጠዋት ተነስተሽ ምሳ፣ ቁርስ ልክ እንደ ቤተሰብ ነው ልጅሽ ባለቤትሽን ምናምን እንደምታገኘው ነው የሚሆነውና በቃ ሁሉም ይተዋወቃል። ኔክስት ዴይ ላይ በቃ ቤተሰብ ነው። በጣም ነበር ደስ የሚለው፣ ካስቶቹ ደስ ይላሉ። እኔ አሁን ለምሳሌ ለፊልም አዲስ ሰው ነኝ እና እንዳለ የነበሩት ሰዎች ግን እንዳለ ታዋቂዎች ናቸውና አዲስ ነች ብለው እነሱ እንትን አላሉኝ እኔን አለ አይደል እኔ ዝቅ ዝቅ አይደለም ያደርጉኝን ስቴድ እንደውም በቀረጻ ጊዜ በጣም ስክሪፕት ይዘው ምናምን ነገር አክቲንግ ሊያስተምሩ ነበር እና በጣም ነበር የሚረዱኝና እውነቱ ለመናገር እኔ በጣም ደስተኛ ነኝ እንደዚህ አይነት ካስት ጋር መስራት መቻል ደስ ይላል በተለይ ደግሞ የመጀመሪያሽ ፊልም ሲሆን የሚያበረታቱሽ ሰዎች ሲኖሩ በጣም ደስ ይላል የሌሊቱ ወይዘር አዋሳ ላይ ደስ ይላል። ዝናም ትንሽ ከጣለ በቃ ፎጉ ምናምን ደስ ይላል። በቃ ላይቱ ጸጥታው፣ የወፍጩ እነሱ ነገሮች በጣም ነው ሳውንዱም፣ ፒክቸሩም ቢዩቲ ስለሚሆን እነሱ ነገሮች ለመጠበቅ ስንል እናነጋለን። እና አስር ተኩል አክተር ተቀስቅሶ የተሰራበት እንደውም አንዳንድ ቀልድ ቀንድ እና አስር ተኩል ላይ ተቀስቀሸ ከእንቅልፍ የሰራሁት የመጀመሪያ ፊልም ነው ብሏል። እና አስር ተኩል ከእንቅልፍ ምናምን ይቀሰቀሰ ተኛ አንተ አረፋ አንተ ምናምን ሆስፒታል ለ9 ተኩል ተከፍቶልን የተቀረጸ ይሄ የመጀመሪያ ፊልም ነው ይመስለኛል ኢትዮጵያ። ነው ከባድን አስቸጋሪ የሚለው ነገር ምንድነው ትንሽ አንዳንዴ በራሴ ያለ መተማመን ስሜት ያጋጥመኝ ነበር። ምክንያቱም ከተቀረጽኩ በኋላ ጥሩ ነገር እየሰራው ነው አይደለም ወይ? ሰዎቹ ስለ እኔ ነው ምንድነው የሚያስቡት? እያዘኑብኝ ይሆኑ ነው? እንደዚህ አይነት ሀሳቦች በጣም ጭንቅላቴን ይረብሸ ነበረ። ከሆነ ጊዜ ጀምሮ ግን ያው እነሱም ስራውን በስነስርዓት እየሰራውት እንደሆነ ያስረዱኝ ጀመረ ምናምን እና ጭንቀቴ ስለገባቸው በጣም ነበር ሲረዱኝ ነበሩ። እስከ መቼ ነው በዚሁ ነው ሁሌም አዲስ የታሪክ የዝግጅትና የቴክኒክ ጥበብ በሚጠበቅበት በፊልም አለም ውስጥ 1159 የተለየ ታሪክና አቀራረብን ይዞ የመጣ ፊልም ነው ተብሎለታል። ይህ ሳይኮቲክ የሚባለው ካራክተራይዜሽን ላይ ስለሆነ የሚሰራው ጀነሩ ራሱ አዳፕቴሽን የሚፈልግ ነው። አይ ቲንክ ከናሬቲቭ ስታይል አንጻር ምናምን ከካራክተራይዜሽን አንጻር የተለየ ነገር አለው ብዬ አስባለሁ። ይሄኛው ፊልም አንድ ገጸ ባህሪ ላይ አይደለም ያተኩረው። ገጸ ባህሪዋ ብዙ መልቲፕል የሆኑ ማንነቶች አሏት። ደስተኛ ስትሆናለ እብድ የምትሆንበት ፓርቶች አሉ። ማለት በቃ የተረጋጋች የምትሆንበት ጊዜ አለ፣ የምትናደድበት ጊዜ አለ እና ብዙ ማንነት ስላላትና የምትገልጻቸው ነገሮች ብዙ ስለሆኑ ደስ ብሎኝ ነው የመረጥኩት ካራክተሯ። ፊልሙ በራሱ የስቶሪ ቴሊንግ ሜቶዱ በራሱ እያየሹ ካሌጅ እያየሹ ካሌጅ እያንዳንዱ ፍሬም የሆነ ሰዓት ከሰት ግራ ሊገበሽ ይችላል። ከዛ ፊልሙን ሙሉውን ወጡን እያየሽ የራስሽን ሀሳብ እያብላላሽ ከሰው ጋር እያወራሽበት የምታየው አይነት ፊልም ነው። በዚህም ይለያል። እኔ ከሰራዋቸው ስድስቱ ፊልሞች ትልቁ ፖይንት ልንገርሽ፣ በዚህ ፊልም ላይ ፋሚሊ ልጅን የሚያሳድግበት መንገድ በሶስት በአራት አይነት መንገድ ይወራል። ፊልሙ ላይ ኮንሰንትሬት አድርጎ ላየው ሰው ፋሚሊ የሚያሳድግበት መንገድ ሪዛልቱን ነው የሚወጡት። እዚህ ፊልም ላይ ልጅ እንዴት ማሳደግ እንዳለባቸው ሪዛልቱን ነው የሚወጡት። ላይክ እነሱ ልክ ነው ብለው የሚያሳድጉባቸው መንገዶች አንዳንዴ ልክ ላይሆኑ ይችላሉ። አስተዳደጋችን ላይ ነው ወደፊት ህይወታችን የሚመሰረተው የሚለውን ነገር ነው የሚገልጸው፣ እና እኔ በደንብ ነው የወደድኩት ፊልሙን። ያ ውስጥ እነሱም ደግሞ የወዱት አቤ ተስፋ አደርጋለሁ ሲሆኑ የአንቺ ማይንድ ላይ ፕሮሰስ ስታደርግ የነበረውን ነገር ሁሉም ሰው ሼር እያደረገ ስታይ ትልቅ ደስታ አለው ብዬ አስባለሁ። የመጀመሪያው የሲኒማ ፊልም ስለሆነ ለእኔ ጥሩ ኤክስፒሪየንስ ነበረው። ራይቲንጉ ላይም የራይቲንግ ፕሮሰሱ ላይም ብዙ ሪራይቲንግ ስቴጆች ነበረው ምናምን፣ አሪፍ ኤክስፒሪየንስ ነበር። እኔ በጣም ደስ ያለኝ እና በጣም በቃ ሲኒማ ላይ እራስሽ መሄድ ይገርመዋል እና አሁን ራሱ ለኢንተርቪው ውጪ ሲፈሪ የሩትኩም ይጣ በቃ ምን ፈልገው ፓርት እንዳያመልጠኝ ና ምናምን ብዬ በጣም ነው ደስ ያለኝ። ከዚያ ደግሞ ይሄ ሁሉ ሰው ሲኒማ ያንቺን ፊልም ለማየት ሲመጣ ማየት ደስ ይላል።